ሰላም ለእናንተ ይሁን፣ በአለም ዙሪያ ያላችሁ ቅዱሳን፣ እንዲሁም ደግሞ በመላ በዘጠኙም ፕሮቬንስ ያላችሁ ቅዱሳን፣ በፍሪ ስቴት አካባቢና ዙሪያ ያላችሁ ቅዱሳን፣ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ እንግዲህ እጅግ በጣም የተወደዱ የእግዚአብሔር ሰዎች፣ በጣም የምንወደው የምናከብረው አፖስትል ይድዲያ ወደ ከተማችን ወደ ክሮንስታድ በሰላም ገብተዋል። ለእግዚአብሔር ክብር ይሁንለት። እንዲሁም ደግሞ እጅግ በጣም የተወደደች ዘማሪ ዜድ ደግሞ እሷም በሰላም ወደ ከተማችን ገብታለች። ለእግዚአብሔር ክብር ይሁን። ከዚህ በመቀጠል እንግዲህ ጌታ ቢፈቅድና ብንኖር ነገ ሐሙስ ማለት ነው፣ ዘጠኝ ሰዓት ላይ ፕሮግራማችንን እንጀምራለን። አፖስትልም ሰላም ይላችኋል። ክብር ለእግዚአብሔር ይሁን። እንዴት ናችሁ? ደህና ናችሁ ወይ? እኛ በጣም ደስ ብሎናል። እግዚአብሔር አምላክ ረድቶንና አግዞን ምሕረቱን አግንኖልን በሰላም ገብተናል። ክብር ሁሉ ተጠቅልሎ ለእግዚአብሔር ብቻ ይሆንለት። ስለዚህ የኬብሮን ቤተ ክርስቲያን አገልጋዮች፣ መሪዎች፣ እንደዚሁ ቅዱሳን በጣም ደስ በሚል ፍቅርና አክብሮት በተሞላበት አቀባበል ስለተቀበላችሁን እግዚአብሔር አምላክ አብዝቶ ይባርካችሁ። በእነዚህ አራት ቀናት ውስጥ እግዚአብሔር ለዘመናት የሚሆን ቃሉን፣ መንፈሱን ያስታጥቀናል። እግዚአብሔር ልዩ ኃይሉንና ክብሩን የሚገልጥበት ድንቅ ጊዜ ይሆናል። ክብር ሁሉ ተጠቅልሎ ለእግዚአብሔር ብቻ ይሁን። ደስ ብሎናል። እግዚአብሔር አምላክ ያክብራችሁ። ሰላም ለእናንተ ይሆን። ክብር ለኢየሱስ ይሆን። በነገር ሁሉ የረደን ጌታ ይባረክ። እስካሁን ሰዓት ጠብቃችሁ እኛን እንደዚህ አክብራችሁ በእኛ ውስጥ ያለውን ጸጋ አክብራችሁ ይህን ሁሉ ዋጋ ከፍላችሁ እስካሁን ድረስ ስለጠበቃችሁ ጌታ ኢየሱስ ዘመናችሁን ይባርክ፣ ቤታችሁን ይባርክ። የፈለጋችሁት ጌታ በእናንተ ቤት ይገኝ፣ በዚህ ከተማ ላይ ይገለጥ። እግዚአብሔር በኃይሉ ከፍ ያለውን ነገር ያልጠበቃችሁትን ነገር በእናንተ ከተማ ላይ ብዙ ጊዜ ኮንፍራንስ ወጥቷል። በዚህ ኮንፍራንስ ግን አይታችሁ ሰምታችሁ ማታቁት የእግዚአብሔር ክብር ይገለጥ። አሜን፣ በኢየሱስ ስም ይገለጥ። በዚህ ኮንፈረንስ ምክንያት ለብዙዎች መጽናናት ይሁን፣ ለትውልድ መነሳት ይሁን። እግዚአብሔር በእያንዳንዳችሁ ቤት ላይ ለጥያቄዎቻችሁ መልሱን ይዞ ይምጣ። እግዚአብሔር እንደ ቃሉ ዘመናችሁን ከተማችሁን ይጎበኝ። ኢየሱስ ጌታ ነው። በጣም ደስ ይብሎናል። ስላቀባበላችሁ ጌታ ኢየሱስ ያክብራችሁ። እግዚአብሔር ዘመናችሁን ይባርክ። እንዲሁም ከተማ ላይ ጌታን ይዘን መጥተናል። እግዚአብሔር ለምድራችን ያስነሳው ትልቅ የእግዚአብሔር ሰው አፖስትል ወደዚህ ከተማ መጥቷል። ያገለግለናል። በሱ ላይ እግዚአብሔርን እናያለን። የእግዚአብሔር ክብር ይገለጣል። ብዙዎች የተጽናኑበት የእግዚአብሔር ሰው ነው። ለብዙዎች መነሳት ምክንያት የሆነ ሰው ነው። በሱ አልፎ እግዚአብሔር በዚህ ከተማ ላይ አንዳችን ነገር እንደሚያደርግ እርግጠኛ ነኝ። እርግጠኞች ናችሁ? ለጌታ ክብር አምጡለት። ማንም አይታይም። እዚህ ቦታ ላይ ኢየሱስ ይታያል። የፈለጋችሁት ጌታ ድንገት ወደ ቤታችሁ ይመጣና ያልጠበቃችሁትን ታምራት ያሳያል። ሀሌሉያ! እሱን አልፎ ጌታ ይሰራል። እንዲሁም የእናንተ በጣም እንወደው መጋቢ ዴቭ አለ፣ በሱም ጌታ ይሰራል። መሪዎች አሉ፣ አገልጋዮች አሉ፣ እኔም አለው። ዘማሪ አብድም ይመጣል፣ ነገ ይገባል። እግዚአብሔር ይከብርበታል። እንወዳችኋለን። ተባረኩ። ጸልዩ። እግዚአብሔር ይህን አራቱንም ቀን ሞር ያልጠበቃችሁትን ነገር በእኛ በአፖስትል በእናንተ ፓስተር አልፎ እንዲሰራ ጸልዩ፣ በርቱ። ጌታ ኢየሱስ ከእኛ ጋር ነው፣ ከእናንተ ጋር ነው። በፍቅር እንደተቀበላችሁን የሰራዊት አምላክ እግዚአብሔር በአስደናቂ ዘላለማዊ ፍቅሩ ይቀበላችሁ ቅድሞ ወጥቶ